ቁርዐን እንደ ሙዚቃ። ሂስትሪ ኦፍ ጎድ ባይ ካረን አርምስትሮንግ። የዚህ ስመጥር መጽሐፍ ደራሲ ከረን አርምስትሮንግ ትባላለች። በሃይማኖት ነክ ጉዳዮች ላይ ዕድሜዋን ሙሉ ጥልቅ ምርምሮችን ስታደርግ የኖረች እንግሊዛዊት የኦክስፎርድ ሙር ነች። የሚገርመው አጀማመሯ የመነኮሰች የካቶሊክ ሲስተር ሆና ነበር። በጊዜ ሂደት ግን እሱን ትታ ከማንኛውም እምነት ያልወገነች ነፃ ተመራማሪ ሆነ ወጣች። የክርስቲያንንና የጁዳይክ ቴዎሎጂዎችንም እስልምናንም የምስራቁንም ቀደምት እምነቶችንም የጥንቶቹን የግሪኮቹንና ፐርሻዎችንም ጨምራ ያላጠናችው አይነት እምነታዊ ፍልስፍናዎች የሏትም። ኬረን በየዩኒቨርስቲው ታስተምራለች። አርቲክሎችን ለታወቁ ጆርናሎች ትጽፋለች። ሂሶችን ታቀርባለች። በእስልምና ጉዳዮች ላይ ፖሊሲ አውጪዎችን ሁሉ ታማክራለች ወይም ያማክሯታል። በጊዜ ሂደት ስለተሰወሩ ሚስጥራዊ የክርስትና ዶክትሪኖች አጥንታ የጻፈችው መጽሐፍም አላት። በሊዮቤክ ኮሌጅ ስለ ጁዳይዝም መሰረተ ሐሳቦችና ጥልቅ ፍልስፍናዎች ታስተምራለች። መሐመድ የሚል ስለ ነብዩ መሐመድ ሕይወት አስተምሮችና አስደናቂ ገድሎች የጻፈችው የታወቀ መጽሐፍም አላት። ኬረን አርምስትሮንግ የነብዩን ስም ስጠራ ፒስ ባይ አፖን ሂም ብላ ነው የምታወራ። ብዙ ቃለ መጠይቆቿን ራሷ አይተ መፍረት ትችላለህ። ስትጽፍም እንደዚያው ነች። ይቺ ሴት እውነት አይሪሽ አይ ሚን እንግሊዛዊት ነች ወይስ ሳውዲ ወይም ኢራናዊት ብለ እንድትጠራጥር ነው የምታደርገ። ነገሮችን ከምንጩ ጠልቆ ያወቀና የተረዳ ሰው በመጨረሻ ትሑትና አክባሪ እንደሚሆን ይህችን ሴት አይቼ የተረዳው ተገረምኩ። እንግሊዛዊነቷ ወግ አጥባቂ አላደረጋትም በብዙ ነገሮች ላይ በተቻላት መጠን ነፃ ወይም ኦብጀክቲቭ ሆና ነገሮችን ለመረዳትና ለመግለጽ የምትጥር አስገራሚ ተመራማሪ ሆና ነው ያገኘዋት። በበኩሌ ከአንደበተ ርቱዑ የእስልምና ታሪክ አዋቂው ምሁር ክላሽ ኦፍ ፋንዳሜንታሊዝም የሚል መጽሐፍ አጃይብ አስብሎኝ ከቀረው የእስልምና ታሪክ አዋቂው ከታሪክ አሊ ቀጥሎ እንደዚህ ሴት እስልምናን ውብ አድርጎ የተረከው ሰው ካለ እጅግ ይገርመኛል በተለይ ለእኛ ከውጭ ላለነው ጭምር እንዲገባን አድርጎ ስለ እስልምና በጎ በጎ ገጽታዎችን አንጠርጥሮ የተነተነ ከወገንተኝነት የነፃ የምዕራቡ ዓለም ምሁርም ሆነ መጽሐፍ አላጋጠመኝም። ስጽፍ የየትኛውም ሃይማኖት አዚም አይዛትም፣ ነፃነትን ተሞልታ ነው። በእስልምና ውስጥ ያለው እጅግ ወርቃማውንና ውብውብ ነገር በሥነ ሥርዓቱ ገብቷታል። ምዕራቦች እስልምናን የምናይበት መንገድ የተሳሳተ ነው። ዓለም ተሳስቷል ትልሃለች። ይሄ እንዲህ ነው፣ ያ እንዲያ ነው ትልሃለች በሙሉ ልብ። በተለይ በተለይ የእስልምናንና የነቢዩ መሐመድን አነሳስ ሀገራዊ በሰዎች እኩልነትና ወንድማማችነት ላይ የተመሠረተ የጋራ መተሳሰብ ለመፍጠር የተደረገ አስደናቂ ሐሳብና ፍልስፍና አድርጋ ታቀርበዋለች። ለነቢዩ መሐመድ ያላት አድናቆት ይሄ ነው ብሎ መግለጽ እስከሚያዳግድ ድረስ ነው የምትጎለጉልለ ሲያሰኛት ነብዩን የመጀመሪያው ስለ ሰው ልጅ እኩልነት የሰበከ የዓለማችን ሶሻሊስት ታስመስለዋለች። ሲላት ደግሞ እነ ሙሴና ሌሎች የብሉይ ነቢያት ተአምራትን ከሰማይ አዝንበው፣ መቅሰፍትን አውርደው፣ መልካምን ሠርተው፣ ትእዛዝን ቀርጸው፣ ከነዓንን አውርሰው እንኳ እስራኤላውያንን ከቀደሞ የጣዖት አምልኳቸው ለማላቀቅ ድፍን 700 ዓመት ፈጅቶባቸዋል ትላሃለች ነቢዩ መሐመድ ግን በ23 ዓመት ብቻ ነው አረቦችን የቀደሙ ጣዖቶቻቸውን እርግፍ አድርጎ ያስጸላቸው በ23 ዓመት ብቻ። ኬረን ዋና የምርምር መስኳ ኮምፓሬቲቭ ሪሊጅን ነው። አንዱን ከሌላው እያነጻጸረ ስትጽፍልህ ተገርማ ታስገርመሃለች። የምር ታስቀናሃለች በችሎታዋ። ሲያሰኛት ደግሞ ነቢዩ መሐመድን በዓለም ታሪክ ያልተለመደና ያልታወቀ አዲስ የቃላት ጥበብን የፈለሰፈ ተአምረኛ ሊቅ ሁሉ ታደርጓለች። ኡመርን የፋጡማን ወንድም ከክርስቲያኖች ሳኦል ጋር ታነጻጽረዋለች። ሳኦል ክርስቲያኖችን ሲያሳድድ ነበር፣ ይጠላ ነበር፣ የእግዚአብሔር ጠላቶች፣ የሰይጣን ልጆች አድርጎ ይቆጥራቸው ነበር እና እነሱን ማሳደድን የሕይወቱ የግሉ ዋና ግብ አድርጎት ሲበቀላቸው ነበር። በመሃል አንድ ቀን ፈጣሪ በብርሃን ተገልጾ መቅኔውን ሰበረው፣ ተገለጠለት፣ ታመመ፣ የፈጣሪን ማንነት አየ። ያኔ ፍጹም ተለወጠ። ሐዋርያው ጳውሎስንም ሆነ ዑመርም እስልምና የተቀበሉትን ሲያሳድድ ነበር። አባቶቻችን ያከበሯቸውን ታላላቅ አማልክት ያረከሱ ከሃዲዎች፣ አላዋቂዎች፣ የመርገምት ልጆች አድርጎ ይቆጥራቸው ነበር እና ራሱ ዑመር ሲናገር መሐመድን ሊገለው አድብቶ ይፈልገው ነበር። ከዚያ ግን እህቱ ሰልማ ያገኛታል። አቅሉን ሳተ። በንዴት ብዛት ቀጠቀጣት። ደም በደም ሆና ተዘረረች። ግን እየደጋገመች አንዴ ብቻ አንብበውና ፍረድብኝ ትለው ነበር። ኋላ በእህቱ ላይ ባሳየው ጭካኔም ተጸጽቶን ጭምር የወደቀውን ቁርአን አንስቶ ያየዋል። ያነበዋል። ልክ ሲያነበው ጭንቅላቴ በሰይፍ ተመቶ ሁለት ቦታ የተከፈለብኝ መሰለኝ ነው የሚለው ራሱ ዑመር። እንዲህ አይነት ቃላት እንዲህ እንደ ሙዚቃ ነፍስህን የሚያብሱ ቃላት በሕይወቴ ይኖራሉ ብዬ አስቤ አላውቅም ነበር አለ። ደነገጠ፣ ተርበተበተ እና ወደዚህ እምነት ተከረበተ በቅጽበት ንባብ። ኬረን አርምስትሮንግ ይህንን የቃላት ተአምር ያመጣውን ነቢዩን እጅግ አስገራሚ ባለ ቅኔ ትለዋለች። እንደ ክርስቶስ ሁሉ ስለ ፈጣሪ በምሳሌዎች ነው የሚያስረዳው። ሕግን ልሽር አልመጣሁም እያለ ነው በመጨረሻ ሁሉንም ሽሮ የፈጣሪ ብቸኛ ቃል ያለውን ያሰረጸው። ኬረን የቁርአንን ቃላት ከሙዚቃ ኖታ ጋር ታመሳስለዋለች። የሙዚቃ ኖታን ዝም ብለህ እንደ ስድ ንባብ ብታነበው ምን ትርጉም ይሰጥሃል ብላ ትጠይቃለች። ልብህን ይነኳል፣ ስሜትህን ይቆጣጠረዋል፣ ያነሳሳሃል፣ ይነሽጠሃል። ነገር ግን ኖታዎቹ ወደ ሙዚቃነት ሲቀየሩስ? የተኛች ነፍስህን የሚቀሰቅሱ ልዩ ዜማዎች ናቸው። ቃላቸውን ታጣጥመዋለህ። ደጋግመህ ብታዳምጣቸው አይሰለችሁም። ትዝታ ውስጥ ተሰንቅረው ይቀራሉ። ስሜትህን ስዝታህን ይፈነቅላሉ። በውስጥህ እንዳለ በማታውቀው አንዳች የጥበብ ቋንቋ ያናግሩሃል። የቁርአንም ቃላት እንደዚያ ናቸው ትላለች። ነቢዩ ቁርአንን የሚጠና ብቻ ሳይሆን የሚቀራ አድርገው የከተቡትም ሆነ የተቀበሉት ይህንን ተአምረኛ ኃይሉን ለመጠቀም ነው ትላለች። ስለ እስልምና ዘካ ቀደምት የግብረ ታሪክ ታወሳሃለች። በምዕራቡ ዓለም ሴቶች የንብረት ውርስ ተካፋይ የመሆን የመጻፍ ሐሳባቸውን የመናገር በቤተ ሃይማኖቶች የመሳተፍ የመምረጥ የመመረጥ መብታቸው የተከበረላቸው በዚህ በእኛ ዕድሜ በጣም በቅርብ ነው ትላለች። ነቢዩ መሐመድስ? ነቢዩ በእስልምና ሴቶችን እንደ ወንዶች ሰው አድርጓቸዋል፣ መብትና ሚና አጎናጽፏቸዋል፣ በጋብቻ በውርስ የንብረት ድርሻ መድቦላቸዋል፣ የራሳቸውን ስፍራ ሰጥቷቸዋል ከምዕራቡ ዓለም አንድ ሺህ ዓመታትን ቀድሞ በዘመኑ የማይሞከር የመሰለውን የሴቶችን መብት አስጠብቀዋል ትላለች። ልክ ክርስቶስ ለተጣሉት፣ ለተረሱት፣ ለተናቁት ሴቶች እረፍትን፣ አገልግሎትን እንደሰጣቸው የመሰለ ነው ትላለች። ስለ አላህ ስታስረዳም ኬረን በእርጋታና በነፃነት ነው። በደቡብ አረቢያ የሚታወቁና የሚመለኩ አማልክት ነበሩ። እንደየቦታ ይለያያሉ። ሥራቸውና ኃይላቸው ጸጋቸውም ይለያያል። ለምሳሌ የሂጃዝ አረቦች በሴቷ አማልክት በአላት ያምኑ ነበር። ከመካ ደቡብ ምስራቅ በኩል ያሉ የጣይፍና ናክላህ አረቦች ደግሞ የራሱን ቤተ መቅደስ ሰርተውለት የሚያመልኩት አልዑዛ የሚባል ጣዖት ነበራቸው። በቀይ ባህር ጠረፍ ያሉ የቁዳይድ አረቦች ደግሞ አልማናትን ያመልኩ ነበር። አላህ በመካ ሰለሞን ባስገነባው የካባ ድንጋይ በሚገኝበት ቤተ መንግሥት ሲመለክ የኖረ የአረቦች እግዚሔር ነው ትላለች። ማስረጃ እየጠቀሰች ግን አላህ ከሁሉም የሚበልጥ አማልክት እሳቤ ነበር እንጂ ምስል ተሰርቶለት የሚመለክ ተራ አማልክት አልነበረ። ነቢዩ መሐመድ የመጀመሪያ ህልሙን በካባ በረመዳን ጾም ወቅት ሲታየው በአላህ ቤተ መቅደስ ጸሎት በሚያደርስበት ዘካ በሚያወጣበት አቅራቢያ ነበር። ከዚያ ከፈጣሪ ከገብርኤል በኩል መላእክት ሲመጣለት አንድ አምላክን ወይም አላህን ብቻ እንዲያምን ታዘዘ። በብዙ አማልክት በሚያምን ህዝብ መሃል ሞንቴዩዝንም በአንድ ፈጣሪ ብቻ ማመንን አስጀመረ። ነቢዩ ሙሴ እንዳደረገው ነው፣ ቡድሃ እንዳደረገው ብራህማኖችም እንዳደረጉት ነው። ግን ከአረቦች ዘንድ እምነት ወደ ባህልና ማንነት ደረጃ ከፍ ስላለ ያንን አስጥሎ አፈራርሶ አንድ ፈጣሪ ብቻ እንዲያምኑ ለማድረግ መሞከር በራስ ላይ ከባድ አደጋን የሚጠራ ቀብጠት ነበር። ነቢዩ ግን አደረገው ትላለች ኬረን። ነቢዩ ከአምስቱ ሶላቶች በፊት ሁለት ሶላቶችን ነበር ያመጡት። የሶላት አደራረግ ደግሞ ዝቅ ብሎ መሬት እየሳሙ ለፈጣሪ ተንበርክኮ ራስን አዋርዶ ፈጣሪን አክብሮ በማጎንበስ በመነጠፍ የሚከናወን ነው እና ይህንን ሁሉ ኬረን ስታብራራው ነቢዩ ይህንን ያደረጉት ሆነ ብለው የቆራይሾችን ትዕቢት፣ ግብዝነትንና ራስን ከፍ ማድረግን ተመልክተው እነሱን ለመፈታተን፣ ለማሰልጠን ለመግራት ነው ትላለች። እውነትም ውደቁና ለአምላክ ስገዱለት ሲሉ ቆራይሾች ክብራቸውን ጥለው ከመስገድ ይልቅ እነ ነቢዩን ማሳደድን መረጡ። በጊዜው ብቻ ይች ምሁር የማትዳስሰው ነገር የለም። ትረካዋ እጅግ መሳጭና ውብ ነው። እስልምናን እንደ አዲስ እንዳየውና እንድወደው እንድደነቅበት ነው ያደረገች። ኬረን አርምስትሮንግ በዚህ መጽሐፏ ቁርአንና አዲሶቹን በየጊዜው የተነሱትን የሃይማኖቱ አቀንቃኞችና ያራመዷቸውን አስተምሮቶች የምትገልጽበት መንገድ ከዑመር ባልተናነሰ አስደምሞ የሚያስቀር ነው። ቁርአንን እንደሚነበብ ቃል ሳይሆን እንደሚሰማ፣ እንደሚቀራ ከአንደበት ሲወጣ ውበትንና ኃይልን እንደሚላበስ የተለየ ሙዚቃ፣ ነቢዩ መሐመድን በምድር ላይ ካሉ የሐሳብ ቀማሪዎች የተለየ የልብና የአእምሮ ሊቅ፣ አስገራሚ የሐሳብና የቃላት ኮምፖዚሽን ዘዴ ያገኘ የተለየ ተሰጦ ያለው ዘመናዊ ሽሪ የሐሳብ ቀማሪ ታደርገዋለች። በእምነቱ ላይ የቁርአን ቃሎች ከፈጣሪ ስለመሰጠታቸው ችግር አይሆንባትም፣ ተቃውሞም የላትም። ግን ታሪኩን፣ ውበቱን፣ ኃይሉን ከክርስትና ከጁዳይዝምና ብርሃማኒዝም ጋር የሚመሳሰልበትንና የሚለያይበትንም ነገሮች በግልጽ ትነግርሃለች። የሱኒና የሺአይቶችን አስተምሮቶች ታሪኮችና ፍልስፍናዎች ታንጠረጥር ላለች ኬረን ስትጽፍ እንደ አንድ የሊዮናርዶ ዳቬንቺ ስዕል ታደርጓለች። የምታነሳውን ሐሳብ ከብዙ በእስልምና ላይ የተጻፉ ሙር ቀመስ ሥራዎች፣ የኬረን ትረካና አገላለጽ ውበት ልቤን ይገዘዋል። የእምነቱ ተከታይ ባልሆንም ውበቱ እንዲማርከኝ አድርገዋለች። በጭፍን የሌላውን እምነት መፈረጅ ምን ያህል አላዋቂነት እንደሆነ እንድገነዘብ አድርጋኛለች። እንደዚህ የኬረን መጽሐፍ የመሰለው የበጣም ቆንጆ ድርሳን። ችግሩ ልጽፈው ስትነሳ ያንተ ቃላትና አገላለጽ ሲበዛ ይኮሰምንብሃል፣ ይቸክብሃል። ውበቱን፣ ልቡን፣ አንጓውን እንደ ራሷ እንደ ደራሲዋ ጣፍጠህ መግለጽ ያቅትሃል። እንዲህ አይነቱን መጽሐፍ ዝም ብለህ ታነብዋለህ፣ ትመሰጥበታለህ፣ ትወሰድበታለህ እንጂ መልሰህ በራስ መንገድ ሆነ በደራሲዋ ደረጃ አትጽፈው። ጣፍጦህ ትበለዋለህ እንጂ ወጡን አትሰራው ማዕዛውን ትጨልጧለህ እንጂ አትበጥብጠው፣ አይሆንልህም። ይቅር በሉኝ፣ አበቃው።